ዛሬ እንግዲህ በክፍል አርባ አምስት ቤቲ ጨርቋን ጥላ አብዳለች። ጭንቅላቷ ላይ ፔስታላ ስላ ኪራ ኪራ የኔ ነው ኪራ ይወደኛል በማለት እንግዲህ ለይቶላ ታብዳለች። ይህን ያዩት እነ ናሆም እነ ምሩ ጽናት እንኳን ያን ሁሉ በደል ያደረሰችባትን ቤቲ አዝናና ተከዛ። እኔ ነኝ እንደዚህ ያደረግኳት በእኔ ምክንያት ነው እንደዚህ የሆነችው በማለት እንግዲህ ጽናት የጸጸት ስሜት እየተሰማት ነበር። ኪራ ደግሞ አንቺ ምንም አላደረግሽም ያ ሁሉ ነገር በድላሽ፣ ግን አንቺ ሁሉን ነገር ይቅርታ አድርገሽ ጭራሽ ላሷ ማዘን በመጀመርሽ የአንቺን መልካምነት ያየውበት ነው በማለት እንግዲህ አድናቆትን ምንም እየሰጣት ነበር። ኪራ ግን ቤቲን ከነመፈጠሯ ረስቷታል። የእሷ እንደዛ ማበድ ምንም መስሎ አልታየውም። ከቀም አልቆጠራትም። ከነ ጭራሹም አላስታወሳትም። ኪራና ጽናት ፍቅራቸውን እያጣጣሙ ነው። የሌለ ፍቅር እየተገላለጽ ነው። ጭራሽ ምግብ መስራት ጀምሯልና ኪራ የሌለ ሌላ ሰው ሆኖላታል። ይህን ያየችው ጽናት ደግሞ ሌላ ዓለም ላይ ያለች እንደገ ገና የተወለደች በቃ ሌላ ዓለም ነው እያየቻል። ይሄ እንግዲህ ይሄ ሁኔታዋ ላይቆይ ይችላል፣ ይህ ደስታን የሚያደፈረስ ሰው ይኖራል በማለት በስጋት ነው ያለችው። ግን አሁን የምትኖራትን ህይወት መቼም ኖራት እንደማታቅና የምድር ገነት ነው እያለች ነበር ለራሷ። ይሄ ደስታዬን የሚያደፈረስብኝ ነገር ይመጣ ይሆን የሚል ነገር አለ ስጋቷ። ምሩና ናሆማም እንግዲህ እየጀማመራቸው ነው ሊጀማም ነው እየጀማመራቸው ነው። ልክ እንደ ኪራና እንደ ጽናት አብሮ እንደ ተቀመጡ ተኝተው መገኘት ጀምረዋል። ናሆም እንግዲህ እንደሚወዳት እየነገራት ነው። ምሮም እንደምትወደው ልትነግረው ብላ ግን ደንግጣ ከእንደገና አከብረሃለው፣ በማለት ለናሆም ነግረዋለች ማለት ነው። ሶ ናሆም እንደምትወደው ያውቃል። ግን ደግሞ እሷ ከእሱ ጋር መቀጠል አትፈልግም። ምክንያቱም ህመም ስላለባት እሞታለሁ፣ ይጎዳብኛል በማለት እንግዲህ ለእሷ አስባ ብቻ ስለ ወደፊት ስለ ፍቅረኛሞች እንዲሆኑ ሲያወራባት አትፈልግም። በቃ እንደዚህ አይነት ወሬ እንዲያወራባት አትፈልግም። ግን ደግሞ ትወደዋለች፣ ከእሱ ጋር መሆን ትፈልጋለች። እሱ ሲርቃት ደግሞ ይደብራታል፣ ይከፋታል፣ ታዝናለች። ዛሬ ከናሆማ ጋር ምንድነው ሮማንቲክ ላይፍ ነው ያሳለፉት። ሮማንቲክ በቃ ዘና ፈታ እያሉ ነበር፣ ደስ የሚል ጊዜ እያሳለፉ ነበረ። ቤቲ እንግዲህ በዛው ሄዳ ብትቀር በጣም ደስ ይለኛል። ድሮም ቤቲ በመምጣቷ በጣም ነበር ድራማው የደበረን። አሁን ግን ሁለቱ ጥንዶች በጣም አምሮባቸዋል፣ ተመችተውናል። በዚሁ ብትቀጥሉ በጣም ደስ ይለናል። ጽናትና ኪራ፣ ምሩና ናሆማም እንዲሁ ተጣመሩ ተጣመሩ። በጣም ነው ምታምሩት። እና ቤቲ ስትመጣ ነው ድራማው የደበረኝ በድጋሚ ማለት ነው። መጀመሪያ አሪፍ እየሄደ ነበር። ከዛ ቤቲ ከመጣች በኋላ ብጥብጥ ነው ያደረገችው። ብዙዎቻችሁ ደግሞ የቤቲን እብደት አልተዋጠላችሁም። ውሸቷን ነው እያስመሰለች ነው ምናምን እያላችሁ ነበር። እኔም ጠርጠር ያለው ቤቲ አትታምንም፣ አውቃ እያስመሰለች ይመስላለኝ እና ኪርዌል ምንም ባይመስለውም ግን ደግሞ እንደዚህ እያስመሰለች አብዳ የሆነ ተአምር እንዳሰራቸው ብቻ እፈራለው። ኪራና ጽናት ፍቅራቸው የሌለ ነው። የጽናት እፍረት እየታየው ጋይስ ኦ ማይ ጋድ እያፈረችና እየ እየተሽኮረመመች እንግዲህ ከኪሩቤል ጋር ፍቅራቸውን እያጣጣሙ ነው። እንደዚህ ሆናለው ብላ አስባም አልማም አታቅም ነበር፣ ግን ደግሞ ይሄ በመሆኑ አንዳንዴ ህልም ህልም ሁሉ የሆነ ይመስለኛል እያለች ነው አሁንም ከኪሩቤል ጋር መሆኗን አላመነችም ማለት ነው። ብቻ በጣም ደስ ይላል። የቤቲ እብደት ግን የእውነት ነው የውሸት ነው? ቀጣይ ክፍል ምን ይፈጠራል? እኔ ግን ቤቲ ሌላ ታምር የምትሰራ ይመስለኛል። ሰራተኛዋንም ጉድ የምትሰራት ይመስለኛል። ኪሩቤርና ጽናትንም የሆነ ፋውል ትሰራቸዋለች ብዬ አስባለሁ። እነሱ ደግሞ የእውነት መስሏቸው እያዘኑ እየተከዙና ና በቃ የእውነት ያበደች መስሏቸው ሁላቸውም ልባቸው ተሰብሮ ነበር። ቤቲ የእውነት ማበዷ ና ለማበዷ እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። እንግዲህ የማትወዱትን ሰው ላይ ሙጭጭ ብላችሁ በግዴን የሁኑ የምትሉ ሰዎች ዋጋችሁን እንግዲህ በዚህ መልኩ ትከፈላላችሁ። ከቤቲ ብዙ ነገር መማር ትችላላችሁ። በነገራችን ላይ ጽናት ድራማ የብዙዎቻችን ላይ ፍቁልጭ አድርጎ የሚያሳይ ስለሆነ ብዙዎቻችሁ ብትከታተሉት ግብዣዬ ነው። በቀጣይ ክፍል እስከምንገናኝ ባይ ባይ፣ ሰላም ሁኑ። ቀጣይ ጽናትና ኪራ ፍቅራቸው እንዲሁ ይቀጥላል ወይስ ደግሞ የሆነ መሰናክል ይፈጠርባቸዋል? ምረትና ናሆማ ፍቅራቸው ምን ይሆናል? ይቆረጣል ወይስ ደግሞ ተጣጥፎ ይቀጥላል? ቅናት መንፈስ ተዳድሮባቸው ልክ እንደነሱ ሮማንቲክ ላይፍ ጀምረዋል? እነ ምረትና ናሆማ ማለት ነው። እነሱስ ምን ይሆን ይሁን? ፍቅራቸው የሆነ ነገር መጥቶ ይለያቸው ይሆን ወይስ ደግሞ ምረት ተሽሏት ናሆማ ጋር ፍቅራቸውን አጣጥሞ የሚቀጥሉ ይመስላችኋል? ቤቲስ እብደቷ ቀጥሎ አማኑኤል ትገባ ይሁን ወይስ ደግሞ ተሽሏት ወደ ድሮ ተንኮሏት ተንበለስ ይሆን? ይሄን ሁሉ ነገር በቀጣይ ክፍል የምናየው ይሆናል። እስከዛ ግን ሰላሙ